በኢትዮጵያ የተለያዩ ከተሞች ተግባራዊ እየተደረገ የሚገኘው የኮሪደር ልማት ስራ ከተሞችን ውብና ማራኪ እያደረጋቸው ይገኛል። እዚህ አሁን እኛ የምንገኝበት የጌዲዮ ዞን ዲላ ከተማም ተግባራዊ በተደረገው የኮሪደር ልማት ስራ የከተማዋ ገጽታ እየተቀየረ ይገኛል። አጠቃላይ የኮሪደር ልማት ስራው በተከናወነባቸው ቦታዎች ላይ እየተዘዋወርን እንመለከታለን። አብረን እንጓዛለን ተመልካቾች። የኮሪደር ልማት ስራው እንደ ዲላ አይነት ከፍተኛ መጨናነቅ ለሚስተዋልባቸው ከተሞች ረፍት የሰጠ ነው ማለት ይቻላል። አሁን ከምሽቱ ሁለት ሰዓት ከሰላሳ ላይ ነው የሚያመላክተው ሰዓቱ፣ ነገር ግን የከተማዋ ነዋሪዎች በዚህ በኮሪደር ልማት ስራው ላይ የምሽት ጊዜያቸውን በተዝናኖት እያሳለፉ ማስተዋል ይቻላል። በፊት ና አይታናናቅም በጣም መንገዱም ጠባብ ነበረ። እኛም እዚህ ላይ እንኳን መቀመጥ መሄዱ እንኳን አይቻልም ነበረ አሁን በጣም ሰዓታችን እዚህ እረፍት ሰዓታችን መተን እዚህ እየተዝናናን ከልጆቻችን ጋር አሁን በቃ ሌላ ሀገር እየመሰለን ነው። እኛ ራሳችን ስንወጣ በጣም ደስታ ነው። እስከ አራት ሰዓት እዚህ ቆይተን ነው የምንገባው። በዲላ ከተማ ተግባራዊ የተደረገውን የኮሪደር ልማት ስራ ምክንያት በማድረግ ኢኮኖሚያዊ እንቅስቃሴውም እንደዚሁ እየተነቃቃ መሆኑ ነዋሪዎቹ ነግረውናል። ኮሪደር ልማቱ ከተሰራ በኋላ ያው አንድ ግል እንደነጋዴ እንደገና ደግሞ እንደ ከተማው ነዋሪ በጣም ከፍተኛ አስተዋጽኦ አድርጓል። አሁን እንደምታየው ያው መብራቶቹን አይተካል ለእግረኛ ምቹ የሆነ ነው። እንደገና ደግሞ እንደኔ ደግሞ አንድ እንደ ካፌ ባለቤት ትልቅ ገቢ ያስገኝቶብኛል፣ የስራ እድል ፈጥሮብኛል። አሁን እስከ አራት ሰዓት መጣ እዚህ ካፌ ሰው ታገኛለ፣ ሰላሙ ደስ ይላል። የከተማው ገጽታ ይህ የኮሪደር ልማት ስራ የከተማዋን ውበትና ጽዳት በመጠበቅ ረገድ ትልቅ አስተዋጽኦ እያበረከተ መሆኑንም የከተማ አስተዳደር አስታውቋል። ኮሪደር ልማት የታቀደ ወደ 66 ኪሎ ሜትር የሚሸፍን የኮሪደር ልማት ነው። እነዛ ግን ሲለዩ ወደ 22 ኪሎ ሜትር የሚሆኑት አስፋልት ነው፣ ውስጥ ለውስጥ አስፋልት የሚሰራ ነው። ወደ 16 ኪሎ ሜትር የሚሆነው ደግሞ የሳይክል የሚሄድበት ሳይክል መሄጃ መንገድ ነው። ሀያ ስምንት የእግረኞች 28 ኪሎ ሜትር የእግረኞቹ ነው። ከዚህ ውስጥ በተለይ 208 ሺህ ካሬ ሜትር የሚሆን ደግሞ የአረንጓዴ ልማት ቦታዎችን ያቅፋል። በዲላ ከተማ በሶስት ምዕራፎች ተግባራዊ የሚደረገው የ66 ኪሎ ሜትር የኮሪደር ልማት ስራ በሶስት አመታት ጊዜ ውስጥ ሙሉ በሙሉ እንደሚጠናቀቅ ይጠበቃል።